የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ አዳዲስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርእሶችን እነሆ። በአማራ ክልል ባዊ ብሔረሰብ አስተዳደር ዞን ጽንፈኛው ኃይል ወይም ፋኖ በተደጋጋሚ በአገው ሕዝብ ላይ ግፍ እያደረሰ እንደሚገኝ ተገለጸም በስፋት የምንመለከተው ጉዳይ ይሆናል። ሰባ በመቶ ወጣት ሙስሊሞችን ያቀፈ የኢትዮጵያ ሙስሊም ወጣቶች ካውንስል በይፋ ተመስርቷል። ይህንንም እንዲሁ ታደምጡታል ላችሁ የጤና ሚኒስትር በተደጋጋሚ ለሚነሳው የጤና ባለሙያዎችና ሰራተኞች ጥያቄ ምላሽ ሰጥቷል። እንዲሁም የአርበኞች የድል በዓል በአዲስ አበባ እየተከበረ ይገኛል። ይህንንም ታሪካዊ ዳራውን እያነሳን የምንቆይ ይሆናል። ክብራትና ክብራን ካገው ሚዲያ ጋር ከቆያችሁ እኒህና መሰል መረጃዎችን የምታደምጡ ይሆናል። እንዲሁም ለቤተሰባችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። አሁን በቀጥታ ወደ ዝርዝር መረጃዎች እናልፋለን። መልካም ቆይታም በቅርቡ በባህር ዳር ከተማ በተካሄደ ስብሰባ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዳሉት በግጭቶች እና በሌሎች ምክንያቶች በመላ ሀገሪቱ መማር ከነበረባቸው ህጻናትና ታዳጊዎች መካከል 7.8 ሚሊዮን የሚሆኑ ከትምህርት ውጭ ሆነዋል ሲሉ ተደምጠው ነበር። ከእነዚህም መካከል አራት ሚሊዮን ያክሉ በአማራ ክልል መሆናቸውም ተገልጿል። ፕሮፌሰር ብርሃኑ በተወካዮች ምክር ቤት ባቀረቡት ሪፖርትም በግጭቶችና በሌሎች ምክንያቶች በመላ ሀገሪቱ 8 ሚሊዮን የሚሆኑ ተማሪዎች ከትምህርት ውጭ መሆናቸውን በ

በትግራይ ክልልም 1.2 ሚሊዮን ህጻናትና ታዳጊዎች ወደ ትምህርት ገበታ ለመመለሳቸውን የክልሉ ትምህርት ቢሮ በቅርቡ አስታውቋል። በክልሉ 60 ከመቶ የሚሆኑ ተማሪዎች ወደ ትምህርት ገበታቸው ያልተመለሱ ሲሆን በትምህርት ጥራትና ተደራሽነት ላይ ሰፊ ክፍተት እየተስተዋለ መሆኑንም ቢሮው ገልጿል። የአማራ ክልል ትምህርት ቢሮ በበኩሉ በበጀት ዓመቱ 7 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም ባለፉት 8 ወራት ለሶስት 3 ጊዜ ያክል ተማሪዎችን ምዝገባ ለማድረግ ተሞክሮ የነበረ ቢሆንም ያልተመዘገቡ ተማሪዎች ቁጥር አሁንም ከታቀደው ከግማሽ በታች መሆኑን ገልጿል። የአማራ ክልል ትምህርት ቢሮ ትምህርትን በጥራት ለሁሉም ለማዳረስ የሚል ዓላማ እንዳለው ቢያስታውቅም በክልሉ የሚደረገው ግጭት የትምህርት ስርዓቱን እንዳናጋውም ተገልጿል። በክልሉ መማር ያልቻሉ ወጣት ልጃገረዶች ያለ ዕድሜ ጋብቻ ብቻ እየተዳረጉ እንደሆነም ተሰምቷል። ምንም እንኳን ቁጥሩን የትምህርት ሚኒስቴር ባይቀበለውም የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በታህሳስ 2017 ባወጣው መረጃ መሰረት ከ9 ሚሊዮን በላይ የኢትዮጵያ ልጆች በሰው ሰራሽና የተፈጥሮ አደጋዎች ምክንያት ከትምህርት ቤት ውጭ መሆናቸውን ይፋ አድርጓል። በሪፖርቱ መሰረት በአማራ ክልል 4.4 ሚሊዮን፣ በኦሮሚያ ክልል 3.2 ሚሊዮን፣ በትግራይ ክልል 1.2 ሚሊዮን ልጆች ወደ ትምህርት ቤት እንዳይሄዱ ግጭት፣ ብጥብጥ የተፈጥሮ አደጋዎችና መፈናቀል ልጆችን ከትምህርት ያራቁ ዋነኛ ምክንያቶች ሆነውም ተጠቅሰዋል። ተማሪዎችን ከትምህርት ገበታቸው ያራቁ ዋነኛ ምክንያቶች ናቸው ሲል ጠቅሷል። በዚህም የተነሳ በርካታ አዳጊ ወጣቶች ለህገ ወጥ ስደት፣ በአንዳንድ አካባቢዎች ደግሞ ወጣት ልጃገረዶች ያለዕድሜ ጋብቻ የተዳረጉ መሆኑም ተገልጿል። የአማራ ክልል መንግስት በአገዋዊ ብሔረሰብ ዞን ውስጥ የአማራ ጽንፈኛ ኃይል የፋኖ ክምችት የሆኑትን እሆዲትና አካባቢው፣ ጫሊና አካባቢው ሶሪትና አረቢት ገብተው የመከላከያ ሰራዊቱ ጽንፈኛውን እንዳያጸዳ በክልሉ መንግስት ጣልቃ ገብነት ጦርነቱ እንዳይጠናቀቅ ማድረጉን ለአገው ሚዲያ ታማኝ ምንጮች አረጋግጠዋል። የአማራ ክልል መንግስት በአዊ ብሔረሰብ ዞን ውስጥ የአማራ ጽንፈኛ ኃይል ፋኖ ክምችት የሆኑትን እሁዲትና አካባቢው፣ ጫሌና አካባቢው፣ ሶሪትና ረቢት ከተሞች ገብቶ መከላከያ ሰራዊት ጽንፈኛውን የማጽዳት ተግባሩ እንዳያከናውን ትዕዛዝና ሐሰተኛ መረጃ ለመከላከያ ሰራዊቱ እንደሚሰጡ የአገው ሚዲያ ምንጮች ጠቅሰዋል። የአገው ሚዲያ ታማኝ ምንጮች እንደገለጹት ከሆነ የፋኖ ወታደራዊና ፖለቲካዊ ማሰልጠኛ ካምፕ በመሆን በማገልገል ላይ የሚገኘው የሁዲትና ረቢት ቦታዎች መከላከያ ግዳጁ እንዳይወጣ የተደረገበት ምክንያት የአገውን መሬቶች ፕሮጀክት ቀርጾና ካርታም ጭምር በመቀየር የሰሩትን ተንኮል መከላከያው እንዳይነቃባቸው በማሰብ እንደሆነም ተገልጿል። የክልሉ መንግስት መከላከያው ጽንፈኛውን የማጽዳት ስራ ለጊዜው እንዲያቋርጥ ያቀረቡበት ምክንያት በእነዚህ ከተሞችና አካባቢዎች የተፈናቀሉ ዜጎች ስላሉ ቦታ እስክንሰጣቸውና በሽምግልና ወደ ነበሩበት እስክንመልሳቸው ድረስ ነው በማለት እንደሆነ በውስጥ የመረጃ ምንጮቻችን አማካኝነት ከዚህ በፊት መግለጻችን ይታወሳል። ከፋኑ ጋር የሚያመሳሰላቸውን የአገውን ንብረት የማጥፋትና የማውደም የጋራ ዓላማን በተቀናጀ መልኩ እያስኬዱት የሚገኙ የክልሉ መንግስትና የፋኑ ታጣቂዎች አገው እስከሚጠፋ ወይንም አማራ እስኪሆን ድረስ እንደሆነም የሚደርሱ የእነርሱን ታማኝ የመረጃ ምንጮች ይጠቁማሉ። ተፈናቃይ ናቸው የተባሉት ከየት የመጡ ናቸው ተብለው የተጠየቁት የመረጃ ምንጮቻችን እነዚህ ተፈናቃይንን የሚሉ ግለሰቦች ከደጋዳሞትና ዳሞትና ቋሪት ተወስደው በአገው ገበሬዎች ቤትና መሬት ላይ ሰፍረው የቆዩት የፋኖ ሚሊሻ ቤተሰብ አባላት መሆናቸውንና ከግጭት ቀጠናዎች ያልተፈናቀሉ እንደሆኑም ለማወቅ ተችሏል። አንድም ከቋሪትና ከሌሎች አካባቢዎች ተዋጊ ፋኖዎችን እንዲቀልቡና የአገውን መሬት በማከፋፈል ስራ እየሰሩ ያሉ መሆናቸውንም ለመረዳት ችለናል ብለዋል። ይህንንም ድብቅ ዓላማ ለማሳካት በሁሉም የአገዋዊ ዞን ከተሞች በተለይም በእንጅባራ በአዲስ ቅዳምና ዘና ከተሞች የክልሉ መንግስት ህገወጥ መታወቂያ እየሰራ ለፋኖዎችና ለፋኖ ቤተሰቦች በቀበሌ ኃላፊዎች በኩል እየታደለ መሆኑም ከዚህ በፊት በርካታ ሰዎችና የመረጃ ምንጮቻችን ዋቢ በማድረግ መዘገባችን አይዘነጋም። ለአብነትም ባየሁ ወቅሳ ወረዳና ዘና ከተሞች ህገወጥ መታወቂያ ሲያድል በጸጥታ ኃይሎች ተይዞ ፖሊስ ጣቢያ ሲታሰር በተላላኪ የዞኑ አመራር በኩል ተጠያቂ ሳይደረጉ በአስቸኳይ እንዲፈቱት መደረጉንም ለማስታወስ እንወዳለን። እንደ መረጃ ምንጫችን ከሆነ በዚህ በተቀነባበረ ሴራ ምክንያት ጦርነቱ እንዲራዘምና የአገው ህዝብ ስቃይ፣ የንብረት መዘረፍ እንዲሁም ሞትና መሬት ወረራ እንዲሳካ ለማድረግ መከላከያ ሥራው እንዳይሠራ እየተደረገ መሆኑም ታውቋል። አሁን ደግሞ የክልሉ መንግሥት አዊ ብሔረሰብ ዞን ከጽንፈኛው ቡድን ነጻ እየወጣ ሰላም እየሰፈነ ነው እያለ የውሸት ፕሮፓጋንዳ እየዘራ ሲሆን እውነታው ግን ከዚህ በተቃራኒ መሆኑን የመረጃ ምንጮቻችን በስፋት የገለጹ ሲሆን ጃዊ ወረዳ፣ ዳንግላ ወረዳ፣ ፋግታ ለኮማ ወረዳ፣ ባንጃ ሽኩዳድ ወረዳ፣ ጓጉሳ ሽኩዳድ ወረዳ፣ አንከሻ ጓጉሳ ወረዳ፣ አየሁ ጓጉሳ ወረዳ እና ዚገም ወረዳዎች ላይ በአብዛኛው በጽንፈኛው ቡድን በብዛት የሚሰቃዩ መሆናቸውን አገው ሚዲያ ከታማኝ ምንጮቹ ማረጋገጥ ችሏል። 84ኛ ዓመት የኢትዮጵያ አርበኞች የድል በዓል በአዲስ አበባ እየተከበረ ይገኛል። አገው ሚዲያም እንኳን አደረሳችሁ ለማለት ይወዳል። የአርበኞች የድል በዓል የሚከበርበት ምክንያት ፋሽስት ጣሊያን ያደዋ ድልን ለመበቀል በሚል በጊዜው የጣሊያን ሚኒስትር በነበሩት ሞሶሎኒ አማካኝነት ከ1928 እስከ 1933 ዓ ም ድረስ ኢትዮጵያን መውረሩንና ነፃ መውጣቱን ምክንያት በማድረግ መሆኑም ይነገራል። በወቅቱ የነበሩት ኢትዮጵያውያንም ወራሪውን ኃይል ለአምስት ዓመታት በጽናት ታግለው በ1933 ዓ ም ድል ነስተውታል። የወቅቱ አርበኞቻችን ለሀገራቸው ነፃነት የከፈሉትን መስዋዕትነትና ያስገኙትን ድል ለማሰብ ነው። በየአመቱ ሚያዝያ 27 ቀን የኢትዮጵያ አርበኞች የድል በዓል የሚከበረው። ሚያዝያ 27 ቀን 1933 ዓ ም የግርማዊ አፄ ኃይለ ስላሴ ታሪካዊ ንግግር በአዲስ አበባ። ሚያዝያ 27 ቀን ኢትዮጵያ የፋሽስት ጣሊያንን ወረራ ድል በማድረግ ለአምስት ዓመታት ወድቆ የነበረውን ሰንደቅ ዓላማ በአዲስ አበባ ቤተ መንግሥት በግርማዊ ቀዳማዊ ኃይለ ስላሴ ይከፍ ብሎ የተውለበለበበት ቀንም እንደሆነ ተነግሯል። ይህ ታሪካዊ ክስተት ጣሊያን አዲስ አበባን ከተቆጣጠረ ከአምስት ዓመታት በኋላ የተከናወነ ሲሆን ንጉሠ ነገሥቱ የኢትዮጵያ መንግሥት ዳግም መቋቋሙንም ለዓለም አብስረዋል። ከዚህ ድል በኋላም በሀያኛው ክፍለ ዘመን እንኳን እምነት ጽናትና ትክክለኛ ዓላማ ካለ ዳዊት ጎልያድን ያሸንፋል የሚል ታሪካዊ ንግግርም አድርገዋል። ከዚህ ዓለም አቀፍ ንግግራቸው በፊት ለኢትዮጵያ ሕዝቦች የሰንደቅ ዓላማውን መሰቀል አስመልክቶ ንግግር ያደረጉ ሲሆን ይህ ቀን የኢትዮጵያ ጀግኖች አርበኞችን የምናስታውስበት ዕለት ነውም ብለዋል። 84ተኛው የጀግኖች አርበኞች የድል ቀን አራት ኪሎ በሚገኘው የድል ሐውልት አደባባይ ሲከበር የተገኙት የኢፌድሪ ፕሬዝዳንት ታዬ አጽቀ ሥላሴ የአበባ ጉንጉን ካስቀመጡ በኋላ ባደረጉት ንግግር ዕለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቅ ድል የሚዘከርበት ነውም ብለዋል። በበዓሉ ላይ የሀገር መከላከያ ሰራዊት አመራሮችና አባላት፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የጥንታዊት ኢትዮጵያ ጀግኖች አርበኞች፣ የተለያዩ ሀገራት አምባሳደሮች እንዲሁም ጥሪ የተደረገላቸው እንግዶች በበዓሉ ላይ ተገኝተዋል። በኢትዮጵያ ሰባ በመቶ ወጣት ሙስሊሞችን ያቀፈ የኢትዮጵያ ሙስሊም ወጣቶች ካውንስል በይፋ ተመስርተዋል ሲል የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸም። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወጣቱን በማብቃት ነገን መገንባት በሚል መሪ ሐሳብ በሚሊኒየም አዳራሽ ባሰናዳው መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል መመስረቱን ይፋ አድርጓል። በመድረኩ ሰባ በመቶ ወጣት ሙስሊሞችን ያቀፈ ነው የተባለው ካውንስሉ ተጠሪነቱ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሆነም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በዕለቱ ለመብታቸው የሚታገሉና ፍትሃዊ ወጣቶች እንዲፈጠሩ የካውንስሉ አባላት በትጋት ሊሰሩ ይገባል ሲሉ መልእክታቸውን አስተላልፈዋል። በተጨማሪም ከኢስላም አስተምህሮ እና ስተትርቀው ጊዜያቸውን ተገቢ ባልሆነ ነገር እያጠፉ ያሉ ወጣቶችን ወደ ትክክለኛው መስመር እንዲመለሱ ከማድረግ አንጻር ካውንስሉ ከፍተኛ ኃላፊነት አለበት ሲሉም ተሰምተዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼህ ሱልጣን አማን ኤባ በበኩላቸው ወጣቶች ለሰላም እና ለልማት ዘብ እንዲቆሙ አደራ ብለዋል። በአምስት ወር ሰባ በመቶ ሙስሊም ወጣቶችን ያቀፈ ሲሆን 11 የአመራር አባላቶች አሉትም ተብሏል። የካውንስሉ ዋና ጸሐፊ ኢንጂነር ኡስታዝ ከማል አረቡ አህመድ ወጣቱ ከተደጋጋሚ ስህተቶች በመማር የራሱን ሐሳቦች የሚያሰርጽበትና እንዲሁም ለሀገርና ለማህበረሰብ ጠቃሚ የሚሆኑትን ስራዎች የሚከውንበት ራሱ የፈጠረው አደረጃጀት ነው ብለዋል። በማብሰሪያ መርሃ ግብሩ ላይም የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው የመንግስት የሥራ ኃላፊዎችም ተገኝተው ለካውንስሉ ኃላፊዎችና አባላት መልእክት አስተላልፈዋል። የጤና ሚኒስትር በተደጋጋሚ ለሚነሳው የጤና ባለሙያዎችና ሠራተኞች ጥያቄን በተመለከተ የጤና ሚኒስትር የሕዝብ ግንኙነትና ጤና ኮሚኒኬሽን ሥራ አስፈጻሚ ዶክተር ተገኔ ረጋሳ ለሪፖርተር ጋዜጣ ማብራሪያ ሰጡ። የጤና ባለሙያዎችን ጥያቄ ለመመለስ ምን እየተሠራ እንደሆነ ጥያቄ የቀረበለት የጤና ሚኒስትር ያጭር የመካከለኛና የረጅም ዕቅድ ይዞ ለችግሮች መፍትሄ ለመስጠት በሂደት ላይ እንደሚገኝ ገልጿል። በጤና ባለሙያዎችና በሰራተኞች የሚነሱ ጥያቄዎች ተገቢ እውቅና የምንሰጣቸው ናቸውም ብለዋል። በዚህም የአጭር የመካከለኛና የረጅም ጊዜ እቅድ ተነድፎ ለጥያቄዎቹ ምላሽ ለመስጠት ከሚመለከታቸው አካላት ጋር እየተሰራ ይገኛልም ብለዋል። ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይም ጉርሻ ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ ሲሆን የደሞዝ ጭማሪው ለጤና ባለሙያዎችና ለሰራተኞች ብቻ ለብቻው ይመለሳል ብለን አናምንም። የመኖሪያ ቤ ጉዳይ ዋነኛ ከሆኑ ጥያቄዎች አንዱ ነው። የጤና ባለሙያውና ሰራተኛው አገልግሎት እየሰጡ ባሉበት አካባቢ መኖሪያ ቤት ወይም መስሪያ ቦታ እንዲሰጣቸው የሚደረጉ ውይይቶች አሁንም ቀጥለዋል ሲሉ ምላሻቸውን ሰጥተዋል። ለአብነት ያህል የኦሮሚያ ክልልና አዲስ አበባ ከተማ አስተዳደር ለዚህ ጥያቄ ምላሽ ከሰጡት መካከል ተጠቃሽ ናቸው ብለዋል። ከዚህ ውጭ ግን ይህንን አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማህበራዊ ሚዲያ ዘመቻ የጀመረ የጤና ባለሙያ ያልሆነ አካል አለ፣ እሱን አስረግጠን መናገር እንችላለንም ብለዋል። እንዲህ አይነቱን የጤና ባለሙያዎችን መለየትና ማጋለጥ አለባቸው ሲሉ ማስጠንቅቀዋል። የህዝብ ተወካዮች ምክር ቤት ያጸደቀው እና የአተገባበር ደንብና መመሪያዎች እየወጡለት የሚገኘው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 ብዙ ችግሮችን ይፈታልም ብለዋል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።